ሰይድ እዛ ጋር ሌሎችን ሴቶች ያሳድዳል። አዩ ደግሞ እዚህ ጋር በደንብ በቀበቶ ቀጧታል ማለት ነው። እያሱ እንግዲህ ታግሶ ታግሶ ዛሬም ብራምጣ፣ ነገም ብራምጣ፣ ብር፣ ብር፣ ብር፣ ብር፣ ይህን አድርግ፣ ይህን አድርግ፣ እንዴ ከሱ ላይ ወጣችበት ማለት ነው። እንዴ እንዴት አድርግ፣ እኔም በምን ምን ላድርግሽ፣ ምን ላድርግልሽ ብሎ እንግዲህ ያው ዘበኛ ነው ታቃላችሁ። እያሱ የአያንቱ ዘበኛ ነው ታቃላችሁ፣ ጠባቂ ነው። ነገሩ ሲጠናበት እንግዲህ ይዞ በቀበቶ ማለት ነው በደንብ ገርፏታል። እኔም አንተን በ እንደዚያ ነው የማደርገው። እያሱ ጎበዝ፣ እንዲህ መቀጣት ያስፈልጋታል። ይህን ጥፍሯን አሹ ላይን ጸጉሯን አንጠልጥላን ይኮ አልተቻለችም፣ አልተቻለችም። ይህን ያህያ ጭራ አንጠልጥላ ማለት ነው። እንዲሁም ደግሞ የፅናት ልደት ተከብሯል ማለት ነው።

እንግዲህ እንደምታዩት ማለት ነው። በደንብ እሷ ናት የነካካችው፣ እሷ ናት እየጫዋቻለችው፣ እሷ ናት ያደረገችው። ተደብድባለች፣ እንግዲህ አሳስረዋለው፣ አስደበድበዋለው እያለች ነው ማለት ነው። እንግዲህ ምንም ማድረግ አይቻልም። ቻለው እያሱ ማለት ነው። ቻለው እያሱ ከዚህ በኋላ እንግዲህ ለማን እንደምታስደበድብን፣ ለማን እንደምታሳስረ፣ ምን እንደምታደርግ እንግዲህ ስራህ ያውጣህ ማለት ነው። ያው እናንተ በእናንተ ስለምትተዋወቁ ማለቴ ነው። እና ዘበኝነትም ኮ ሲበዛ ማለት የራሱን የቻለ የሆነ የግቢ ዘበኝነት ዘበኝነት በነገራችን ላይ ዘበኝነት ስላቸው ስራው ይከበራል። ግን ደግሞ ይሄ ምንድን ነው አትሉት፣ የሆነ ማለት ጋርድ ነው አትሉት፣ ጋርድ አልሆነ። ይሄ እያሱ የሚባል ማለት ነው ያያንቱ የቂጥ ጠበቃ ማለት ነው እና ምንም ማድረግ አይቻልም። ያው እንኳን አቀመሰች እንኳን አቀመስካት ሌላ ምንም ማለት አይቻልም ማለት ማለት ነው እና ባልና ሚስቶ አበዱ አብደዋል። ሰይድና እያንቶ አብደዋል። በቃ እሱንም እንደሷ ነው፣ እብድ አርጋ ተደባዳቢ ያረገች ሰይድን ማለት ነው። እንደምታውቁት የጽናትን ደግሞ እስኪኒ ልደቷን ላይክ፣ ሸር፣ ሰብስክራይብ ማድረግ አትርሱ ውዶቼ

እሺ አሁን ደሞ ኪራ ስጦታ ትሰጥልኛለሽ። ይከፈት፣ ይከፈት፣ ይከፈት፣ ይከፈት?

ዛሬ የማኪ ልደት ቢሆንም ስጦታ የሚሰጠው ናቸው ለኪራ ነው።

ሁላችሁም በጣም እናመሰግናለን። በጣም እንወዳችኋለን። ስልኩን ክፍል ተሰማን ነገር ከምትርገበገብ ስልክ ይሰወራል ነው ነው ነው ያቺንኛዋን ስልክ ትከፍትልኝ መጀመሪያ።

እንግዲህ ቅድም እንዳልኳችሁ ነው ተመልካቾች፣ ወይም አድናቂዎች የጽናት ድራማ አድናቂዎች ግን የእውነት ታሳዝናላችሁ። ታሳዝናላችሁ፣ አስባችሁታል። በጽናት ልደት ለኪራ የአይፎን ስጦታ አይ ለማንኛውም ጽናት እንኳን ተወለድሽ። ተወዳጇ ጽናትን የምታስተምረዋ ጽናት ተወዳጇ ድራማ እንግዲህ ጽናትን ሁላችንም እንወዳታለን ማለት ነው። እንግዲህ ጽናት ድራማን የምትከታተሉ እና መልካም ልደት እንኳን ተወለድሽ በሏት ማለት ነው። ቤተሰብ ላይክ፣ ሸር፣ ሰብስክራይብ ማድረግ አትርሱ። ወዳችኋለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ ይሁን። ሰብስክራይብ እያደረጋችሁ አይደለም ለምን? ላይክ እያደረጋችሁ አይደለም ለምን? የጠፋ ሰው ሰው ሲጠፋ፣ አይዞሽ መወይሽ የት ነሽ? በርች እና በረታሻለን የእኛ ቅመም የመዳም ቅመም ማለት አትችሉም ወይ? አትርሱ ማለት እፈልጋለሁ። ወዳችኋለሁ። ባይ ባይ። ወዶችዋል